አመት ከአመት ያደርሳችሁ፣ ከቁጥር አያጉላችሁ። በይተሰርተሽ የደራ ልጅ በይተኩለሽ የመሬ ልጅ በይባንባርሽ፣ ተውበሻለን፣ አምሮብሻለን፣ ተውበሻለን። ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የመአዚ የመሪዋ ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? እኔ በጣም ደና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። የዛሬው ይለያል። እንደኔ ግን ማን የተደሰተው? እውነት ደስ አላላችሁም? ደስ ያላችሁ ሰዎች ደግሞ በላይክ አሳዩኝ። የእውነት በቃ አንድነታቸው በቃ ሰብሰብ ማለታቸው እኔ በጣም ነው ደስ ያለኝ። በቃ እዚህ ጋ የምታዩት እነዚህ ልጆች መሀል ላይ የምታዩት ምን እንደሆን ታውቃላችሁ? ፍቅር በቃ ፍቅርን አሳይተውናል። እዛ ጋር ሙስሊሞች አሉ፣ ክርስቲያኖች አሉ። እውነት በጣም ነው የምታምሩት። በየአመቱ እንደዚህ አይነት ዝግጅት ያዘጋጃሉ። እውነት ለመናገር ማለት ነው እና በቃ የሌለ ማለት ነው የምታምሩት አመት ከአመት ያደርሳችሁ፣ ከቁጥር አያጎላችሁ፣ ሁሌም እንደዚህ ስብስብ ብላችሁ ደስ በሚል ሁኔታ እንድናያችሁ መልካም ምኞቴ ነው። ማሂዬ፣ የኔ ሴት ማለት ነው አንቺ ሴት፣ የኔ ትሁት ስርዓትሽ፣ አነጋገርሽ፣ ብዙ ነገርሽ በጣም ልዩ ነው። በቃ የሴት ልክ ያለሽ ልጅ ነሽ እና አይቀይርሽ የኔ ጨዋ ማለት ነው። እንግዲህ ጓደኞቿን እንዳለ ሰብስባ የፈጥር ፕሮግራም አድርጋ ሀይሚየም ቡራዬም እነ ሙቤ ፍጼ ሐሰን እረ በጣም ብዙ ናቸው ያሉት። ስማቸውን አላቃቸው ልጆች ራሱ አሉ ሴቶችን አላቃቸው። እውነት ለመናገር እና በጣም ደስ የሚል ጊዜ ነው ያሳለፉት። እኔ በቃ እንጀራ ሲበሉ ቀናሁ፣ በጣም ቀናሁ። ቤተሰብ ቀንን እንጀራ ጥቅልል ቡራዬ ለጨረቃዋ ሲያጎርዛት፣ ጨረቃዋ ለቡራዬ በቃ ላልቅ ሲጠቀጥቁት እኔ እንዴት እንደቀናሁ። የተባረከ ይሆንላችሁ። ለማንኛውም እኔ በቃ ከዛ በየአይነትም በየአይነትም አግኝ ጀንዱ ጥቅልል እያደረኩ ዋጥ ማድረግ አምሮኛል። እውነት አለማራችሁም። በእርግጥ እንጀራ እኔ እጋግራለሁ ግን የጤፍ እንጀራ አይደለም። ማን እንደ ጤፍ እንጀራ እና ሀይሚ ማናት? ማሂ፣ ደስ የሚል ፕሮግራም ነው ያደረግሽላቸው እውነት። ቤትሽ በበረከት የሙላ የምትሰጪው አትጪ። አመት ከአመት እንደዚህ ጓደኞችሽን እያስደስትሽ አንቺም ተደስታሽ የምትኖርበት ጊዜ ይሆንልሽ ነው የምልሽ። እና በጣም ደስ ይል ነበረ። ቤትም እንደቀየረች ነግራናለች። ቤት ቀይራለች። ቤቷ ራሱ ቅልጥፍ ያለ ሲያምር ምናምን ቀን ራሱ ኢትዮጵያ ስኖር እንደዚህ ነው፣ በቃ ቤቴን ጽድት አድርጌ ፎ አድርጌ ምናምን ጓደኞቼ እጠራችኋለሁ። እሺ፣ ምንም ችግር የለም እጠራችኋለሁ። ዩትዩበር ባትሆኑ ማለት ነው ቤቴ ትመጣላችሁ በዓል ሲሆን ማለት ነው። በዓል ሲሆን ጠራችሁና እንደዚህ ሰብሰብ ብለን እንበላለን፣ እንጠጣለን፣ ዘመድ እንሆናለን እዚህ ጋ ማለት ነው። በኮሜንት ወይንም ደግሞ በእንደዚህ ሀይ ሀይ በመባባል አይደለም እኛ መቅረት ያለብን። እና ሀገር ስንገባ እንግዲህ መሰብሰብ የምንችለው ሀገራችን ላይ እንጂ ሰው ሀገር ላይ አንችልም፣ ምክንያቱም የተለያየ ሀገር ስለምንኖር ማለት ነው። ግን ኢትዮጵያ ሀገራችንን ፈጣሪ ሰላም ያደርግልንና ሰላሙን ይመልስልንና ሀገር ስንገባ ግን ሁላችንም እንገናኛለን ብዬ አስባለሁ እና በጣም ደስ ሲል ነበረ መጀመሪያም ገና ፖስት ሲያደርጉ ኮሚኒቲ ላይ ፎቶ ቃ እኔ ተደምም ያሉ በቃ ዛሬ ይቀወጣል ብዬ ማለት ነው። እና ከአሰብኩት በላይ ነበር ዝግጅቱ ራሱ በጣም ደስ ሲል ብራዬ ሲገባ ደግሞ ሀይሚጌን እጇን ይዞ ምናምን በቃ አለ አደለ? እንዴት ነው የባልና ሚስት ግርማ ሞገስ ትላላችሁ? በቃ ግርማ ሞገስ። እንደ እኔ ጨረቀይም ጥላ ሄደች፣ ብሩኬ ታሞ ተኝቷል ያለ ሰዎች እንደው ምን ዋጣችሁ? ምን ዋጣችሁ? ለዛውም ደግሞ ቁምጣ ለብሶ ጀነን ጀነን ጀነን እያለ እጇን ይዞ ሲገባ። ምን ተሰማችሁ ግን? እኖሬ ሙልጮች ማለት ነው፣ እኖሬ ሙልጮች። አንዳንድ እንደ አምቡላንስ የምጮሁ ሰዎች ያላቸው ጴ ጴ ጴ ጴ ጴ የሆነ ነገር ስታገኙ ማለት ነው። ተለያዩ ተለያዩ ተለያዩ ተለያዩ ጥላው ሄ ጥላው ሄ ታመመ ታመመ ቅብር ጥሶ ቅብር ጥሶ፣ ትንሽ ሰበር በሉ ሰበር በሉ። ሌላ ነገር እኮ ማለት ይቻላል ግን እናንተ ውይ ሲ እንደምን እንደሚሻላችሁ አላውቅም። እነሱ ግን እኔ የድንጋይውን ያላየነው የድንጋዩን ድንጋይ ሀይሚ ድንጋይ ይዛ ልትበነክተው ያለችበትን ፓርት ዩቲዩብ ግን ዩቲዩብ ላይ ነው እንትን የተባለው ፖስት የተደረገ ይሄን ፎቶ። በነገራችን ላይ ቲክታክ ላይ አይደለም፣ ቲክታክ ላይ አይደለም። ደግሞ ቅንብር እንኳ አይመስልም። ቤተሰብ ኮሜንት ላይ ቅንብር ነው ያለችኝ እህት ያለች፣ ግን ቅንብር አይደለም። እሱ ፎቶ ሀይሜ ድንጋይ ይዛ ልጁን ልትመታ ብሩኬም እንደዚህ እየቃጣበት ምናምን ያለው ግን፣ ዩቲዩቡ በሰርች አይወጣም። ለምን እንደሆነ አላውቅም። ዳኒ ነው የሚለው ዳኒ ማን እንደዛ ነው የሚለው ስሙ። ግን ሰርች ሳደርግ አልወጣልኝም ማለት ነው። ለምን እንደሆነ አላውቅም። እና ቢያንስ ቅንብር እንኳስ ቢሆን የቻናሉ ስም መውጣት ነበረበት። ግን ፈታ የሚያደርግ ቪዲዮ ይመስለኛል። እሱ ቪዲዮ ከየትም ከየትም ብለን ማየት እንፈልጋለን። ብቻ አዝናኝ ነገር ነው፣ አዝናኝ እንጂ ሀይሚዬ ጨክና ሰው ላይ ድንጋይ አታነሳም። ወይም አናዷት ማለት ነው። በዚህ ጭንቃይ ነው፣ በዚህ ድንጋይ ነው የፈነክተ ብላ ይሆናል ማለት ነው። እና ስትጣሉ ግድ ነው፣ ግድ ነው እንዴ የኔ የኔ ነብር ማለት ነው ነብር ናት። አይሚን የምናውቃት በፍቅር እንጂ በጸብ እስካሁን አናቃትን። በእርግጥ እንደዚህ የመረረ ጸብ ከሰው ጋር ተጣልታ ምናምን አላየናት። የምናያት እንግዲህ በፍቅር ነው። አንዳንዴ ማኩረፍ ምናምን ደግሞ ያለ ነው፣ ግዴታ ነው። ማኩረፍ ሁላችንም የምናደርገው ባህሪ ስለሆነ ማለት ነው። እና ለማንኛውም ማለት ነው የዛሬው በጣም የሚገርምና በጣም ደስ የሚል ፕሮግራም ነው። ያየ ነው እኔ የሚለው ግን ሐሰን እና ማሂ የእውነተኛ ፍቅረኛ ሞች ናቸው። እንደ ቤተሰብ እስኪ ንገሩኝ፣ ትክክለኛ ፍቅረኛሞች ናቸው ማለት እኔ ብዙም ቪዲዮቸውን አላይም ማለት ተከታትያቸው አላቅም። ከእነ ሀይሚ ጋር ሲሰሩ ነው እንጂ የማያቸው ብዙም አይደለሁም። እና ዝግጅቱን የሚያዘጋጁት አንድ ላይ ነው። እኔ ፕራንክ ምናምን ይመስለኝ ነበረ እኮ እንደዚህ የሆነ ነገር ተቀበይኝ ምናምን ነው መስላት። እና ትክክለኛ ፍቅረኛሞች ናቸው ማሂና ሐሰን ቢሆኑ ደስ ይለኛል ቢሆነ ደስ ይለኛል። ምክንያቱም በጣም ምርጥ ልጅ ናቸው። ማሂ ማሂ በተለይ በስማ የሴት ልግናት በቃ ጨዋ ስርዓቷ ምናምን በጣም ደስ የሚል ነው እና ብትሆኑ ደስ ይለኛል ነው የምለው። ኧረ አነዋርም አለ። አነዋር ምስኪን ምስኪን እኮ ነው አነዋር፣ አይናፋር ነው ደግሞ። እናንተ በጣም አይናፋር ነው አነዋር። የሆነ ቃቅርቅር ምናምን ምናምን እንዴት ለግድ ንብ የለመደው ራሱ ማለት ነው ቪዲዮ ሲሰራ ራሱ ግራ ይጋባል። የሆነ የሆነው ነው የሚያጠወይ ምስኪን ወይኩን እና ለማንኛው በአዲስ ቪዲዮ ሆኖልን ማለት ነው። የዛሬ ቪዲዮ በዚህ ያበቃል። መልካም ጊዜ ይሁንላችሁ።